በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የቴዎ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ ሶስት መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ። ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ብላ አልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሞስኮ ከቴራን ጋር ያላትን ግንኙነት በሁሉም ዘርፍ ለማጠናከር መግለጹ አትሰማም። ቤጂንግም ግም ከቴራን ጎን መሰለፏ ታውቋል። ሩሲያ አዲሱን ሚሳኤል በተሳካ ሁኔታ ሙከራ አድርጋለች መባሉ ከተሰማ ወዲህ የሩሲያ ቻይናና ኢራን ጥምረት በከፍተኛ ሁኔታ እየተነሳ ቀጥሏል። ትራምፕ በንግድ ጦርነት ሲዛዛቱ ከነበሩት ከቻይናው አቻቸው ሺ ጋር ሐሙስ ለመገናኘት ቀጠሮ መያዛቸው ተሰማም። እስራኤል ሐማስ በጋዛ የተኩስ አቁም ስምምነት መጣሱን ተከትሎ ጥቃት ከፈጸመች በኋላ ስምምነቱን እንደምታከብር አስታውቃለች። የዐረብ ሀገራት የሱዳኑን ፈጥኖ ደራሽ ኃይል ማስጠንቀቃቸው ተሰማም። በብራዚል 36 ሰዎች በጸጥታ ኃይሎች መገደላቸው ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሩሲያ ቻይናና ኢራን ከመቼውም ጊዜ በላይ ግንኙነታቸውን እያጠናከሩ ነው ተባለ። ሶስቱ ሀገራት ለምዕራባውያን አሁን አንድ ላይ መሆናቸውን በይበልጥ ማሳየት መፈለጋቸውን ፖለቲካ ተንታኞች እየገለጹ ነው። የኢራኑ ጠቅላይ መሪ አያቶላህ አሊ ሆሜኒ የቻይናውን አምባሳደር በቴህራን ማግኘታቸውን መሰረት አድርጎ ነው እየጨመረ የመጣው የሀገራቱ ጥምረት እየተነሳ ያለው የቻይናው አምባሳደር እና የኢራን ባለስልጣናት ከመደበኛው ዲፕሎማሲያዊ እጅ መጨባበጥ በዘለለ አንድ ላይነን የሚለውን ትርጉም ለማሳየት ፍላጎታቸው መሆኑ ነው እየተነሳ የሚገኘው። ከሰሞኑ ደግሞ ሩሲያ እጅግ አደገኛ የተባለ እና የትኛውም ሀገር የሌለውን ሚሳኤል ሞክራለች። ብሮቬንስቲክ ክሩዝ ሚሳኤል ለሰአታት መብረር የሚችል እና የትኛውንም ኢላማ በየትኛውም ስፍራ ላይ መምታት የሚችል እንደሆነ ተነግሮለታል። ሞስኮ የብሮቬንስቲክ ሚሳኤል ለአሜሪካ የሚ የእስራኤል መከላከያ ስርዓት ምላሽ እንደሆነ በተዘዋዋሪ ገልጻለች። ፕሬዚዳንት ፑቲን በቅርቡ እንደነዚህ አይነት የጦር መሳሪያዎችን የቅርብ ወዳጆቿቸው ለሆኑ ሀገራት እንዲታጠቁት ሊፈቅዱ ይችላሉ የሚሉ ትንተናዎችም ተያይዘው እየተነሱ ነው። የፑቲን ጥብቅ ወዳጅ ሀገራት ከሚባሉት ውስጥ ደግሞ ቻይና እንዲሁም ኢራን ከፊት መስመር የሚሰልፉ ናቸው። የሶስቱ ሀገራት ወዳጅነት ለአሜሪካ ስጋት ከመሆኑ በተጨማሪ የምዕራቡ ሀገራት በዓለም ላይ ያላቸውን ሁሉን አድራጊነት ለመገደብ ያለመ ስለመሆኑ እየተገለጸ ነው። ሶስቱ ሀገራት ከኢነርጂ አቅራቢ ነት እስከ ትልቅ የጦር አቅም ያላቸው ሲሆኑ በጋራ ደግሞ በርካታ የምድራችንን ሚኒራል የሚይዙ ናቸው። ከጠንካራ ጦር እስከ ኒውክሌር መሳሪያም ከኢራን በስተቀር የያዙ ሀገራት ናቸው። ከሳምንት በፊት ሩሲያ ከኢራን ጋር ያላትን ግንኙነት በሁሉም ዘርፍ ማሳደግ እንደምትፈልግ መግለጿን የኒውስ ዊክ ዘገባ ያመላክታል። ሞስኮ ከቴራን ጋር በፖለቲካው፣ በኢነርጂ እንዲሁም በወታደራዊ ዘርፍ ያላትን ግንኙነት ማጠናከር እንደምትፈልግ ነው ይፋ ያደረገችው። እያደገ የመጣው የሞስኮና የቴራን ወዳጅነት ሁለቱም ሀገራት ከምዕራቡ ዓለም የተጣለባቸውን በርካታ ማዕቀብ በጋራ ለመከላከል እንደሆነ ዘገባው አ አስካትቷል ። ኢራን በርካታ የራሷ ምርት የሆኑትን ድሮኖች ለሩሲያ ከዚህ ቀደም መስጥቷ ይታወሳል። ሩሲያም ቢሆን በዩክሬኑ ጦርነት እነዚህን ሰው አልባ አውሮፕላኖች መጠቀሟን የሚናገሩ ዘገባዎች በተለያዩ ጊዜያት ወጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኤዥያ ያላትን ተቀባይነት ለማሳደግ ይረዳቸዋል የተባለውን ጉዞ በማድረግ ላይ ይገኛሉ። በንግድ ጦርነት ሲዛዛቱ ከነበሩት የቻይናው አቻቸው ሺ ጋርም ነገ ሐሙስ ለመገናኘት ቀጠሮ ስለመያዛቸው ተዘግቧል። ፕሬዚዳንት ሺጂንፒንግ እና ትራምፕ ነገ እንደሚገናኙ የቻይናው የውጭ ጉዳይ ሚኒስቴር ይፋ አድርጓል። ስብሰባው በደቡብ ኮሪያ የወደብ ከተማ ቡሳን እንደሚካሄድ ሚኒስቴሩ በመግለጫው ጠቅሷል። ፕሬዚዳንቶቹ በቻይናና አሜሪካ ግንኙነት ዙሪያ እንዲሁም በሁለቱ ወገኖች የጋራ ጉዳዮች ዙሪያ ሀሳብ ይለዋወጣሉ ተብሎ እንደሚጠበቅም ተነግሯል። ትራምፕ ከእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ በፊት ከጥቅምት 19 እስከ 20 ድረስ የሚካሄዱ ዝግጅቶችን ለመታደም ደቡብ ኮሪያ ሰዎቿን በመጎብኘት ላይ ይገኛሉ። የአሜሪካው ፕሬዝዳንት ከእሺ ጋር ከተገናኙ በኋላም ከቻይና ጋር ስምምነት እንደሚጠብቁ ቀደም ሲል ተናግረው እንደነበር ስፑትኒክ አስታውሷል። ከቅርብ ጊዜያት ወዲህ ውጥረት የነገሰበት የሁለቱ ሀገራት ኢኮኖሚያዊ ግንኙነት በዋሽንግተንና ቤጂንግ የንግድ ጦርነት ተብሎ ይገለጻል። ፕሬዚዳንት ሺና ትራምፕ ለመጨረሻ ጊዜ የተገናኙት በአሜሪካው ፕሬዚዳንት የመጀመሪያው የስልጣን ዘመን በ2019 እንደነበር ይታወሳል። እስራኤል ሐማስ በጋዛ የተኩስ አቁም ስምምነት መጣሱን ተከትሎ ጥቃት ካደረሰች በኋላም ስምምነቱን እንደምታክብር አስታውቃለች። ሐማስ ስምምነቱን እጥሷል በሚል የጠቅላይ ሚኒስትር ቤንያሚን ኔትንያሁ ቢሮ አስቸኳይ ጥቃት እንዲፈጸም ካዘዘ በኋላ የእስራኤል ጦር በጋዛ ጥቃት ፈጽሟል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የተደረሰው የእስራኤልና ሐማስ የተኩስ አቁም ስምምነት በየሰበቡ እየተጣሰ ቀጥሏል። በእርግጥ ከስምምነቱ ወዲህ የጋዛ በርካታ አካባቢዎች ከአየር ድብደባ ያረፉ ቢሆኑም ሐማስ የገባውን ስምምነት ባለማክበሩ ግን እስራኤል ጥቃት እንድታደርስ እየገፋት መሆኑን በማንሳት ላይ ትገኛለች። በአሁኑ የእስራኤል የአየር ጥቃት ቢያንስ ሃያ ስድስት ፍልስጤማውያን መገደላቸውን ከአካባቢው የጤና ባለሙያዎች መስማቱን ገልጾ የዘገበው ሮይተርስ ነው። ሶስት ሳምንታትን ያስቆጠረው የጋዛው የተኩስ አቁም ስምምነት ሳይቋረጥ የጠቅላይ ሚኒስትሩ ቢሮ በጋዛ ከፍተኛ የአየር ድብደባ እንዲፈጸም ትእዛዝ የሰጠው ሐማስ የእስራኤል ጦር በሚቆጣጠረው የሰርጡ ክፍል ላይ ጥቃት ማድረሱን ተከትሎ ነው። እስካሁን እስራኤልም ሆነች ሐማስ የሰላም ስምምነቱ በማን አስቀድሞው የተጣሰ እንደሆነ እርስ በርስ ይካሰሳሉ። የእስራኤል ጦር ኃይልና ሐማስ በደቡባ የጋዛ ከተማም ራፋ አካባቢ ነው ወደ ግጭት የገቡት። በዚሁ ስፍራም የእስራኤል ወታደሮች ሐማስ መገደላቸውን እስራኤል አስታውቃለች ከዚህ በኋላ ነው የእስራኤል ጦር ዛሬ ረቡዕ ባወጣው መግለጫ የተኩስ አቁም ስምምነቱ እንዲከበር እንደሚሰራ ያስታወቀው ፕሬዝዳንት ትራምፕ ክስተቱን አስመልክተው በሰጡት መግለጫ እስራኤል ስትመታ ነው ጥቃት ያደረሰችው ይህንን ደግሞ ማድረግ ይኖርባታል ብለዋል ትራምፕ አክለውም ሐማስ ስምምነቱን ለማክበር ቁርጠኛ ሆኖ የሚዘልቅ ከሆነ ጥሩ ነው ካልሆነ ግን ይጠፋል ብለዋል የአረብ ሀገራት የሱዳኑን ፈጥኖ ድራሽ ኃይል ማስጠንቀቃቸው ተሰማም። ግብፅ፣ ሳውዲ አረቢያ፣ ኳታር፣ ቱርክና ዮርዳኖስ ፈጥኖ ድራሽ ኃይሉ በኤልፋሽር ዘግናኝ ጭፍጨፋ ፈጽሟል መባሉን ተከትሎ ነው ያስጠነቀቁት። በጀነራል ሀምዳን ዳገሎ ሄሜቲ የሚመራው ፈጥኖ ድራሽ ኃይሉ በኤልፋሽር የሱዳን ጦር ደጋፊ ናቸው በሚል በጠረጠራቸው ንጹሃን ሲቪሊያን ላይ ግድያ መፈጸሙን ሀገራቱ ተናግሯል። ሀገራቱ በጋራ ባወጡት መግለጫ ፈጥኖ ድራሽ ኃይሉን በጅምላ ግድያና መብት ጥሰት በመፈጸም ወንጅለዋል። የሱዳን መንግስት እስካሁን በኤልፋሽር ቢያንስ 2000 የሚደርሱ ሰዎች ተገድለዋል ብሏል። ፈጥኖ ደራሽ ኃይሉ ከ17 ወራት ከበባ በኋላ ነው እሁድ ዕለት የኤልፋሽርን ከተማ በቁጥጥሩ ስር ያደረገው የሱዳን ወታደራዊ አዛዥ ጦር ሰራዊቱ ከመጨረሻው ምዕራባዊ ኤልፋሽር ከተማ ለቆ መውጣቱን አረጋግጧል። የጦሩ መሪ ጀነራል አብዱልፈታህ አልቡርሃን በቴሌቪዥን ቀርበው ባደረጉት ንግግር በሰላማዊ ሰዎች ላይ የሚደርስ እንግድያ ለማስቀረት በሚል ሰራዊቱ ለቆ ወጥቷል ብለዋል። የሱዳን ፈጥኖ ድራሽ ኃይሉና የሱዳን ጦር ከ2023 ጀምሮ ደም አፋሳሹን ጦርነት በማካሄድ ላይ ናቸው። በቀጠለው የእርስ በእርስ ጦርነት ምክንያትም ደቡብ ሱዳን ተገንጥላ ሱዳን ለሁለት ከተከፈለች ወዲህ አሁንም ሌላ ሁለት ሀገር እንዳትሆን እንደሚሰጋም የአልጀዚራ ዘገባ ያመላክታል። ሳውዲ አረቢያ በፈጥኖ ድራሽ ኃይሉ የተፈጸመው ጥቃት እንዳሳስባት የገለጸች ሲሆን ኃይሉ ሱዳናዊያን ንፁሃንን የመጠበቅ ኃላፊነት እንዳለበት ገልጻለች። ከሱዳን ጋር ድንበር የምትጋራው ግብጽ በበኩሏ አሁን በሱዳን ያለውን ቀውስ ለማስቆም የሚቻሉ ጥረቶችን እንደምታደርግ ገልጻለች። በብራዚል ሰላሳ ስድስት ሰዎች በጸጥታ ኃይሎች መገደላቸው ተሰማ። ፖሊስ በዋና ከተማ ሪዮ ዲጂኒሮ የአደገኛ እጽ አዘዋሪዎችን ለመያዝ ልዩ ኦፕሬሽን መጀመሩን ተከትሎ አመፅ መቀስቀሱ ተዘግቧል። ይህንን ተከትሎ መቢያንስ 64 ሰዎች ተገድሏል መባሉ ታውቋል። ዘመቻው በሄሊኮፕተሮችና በወታደራዊ ፓትሮል ተሽከርካሪዎች ጭምር የተደገፈ ስለመሆኑ ታውቋል። ከሟቾቹ ባለፈ 81 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ ገልጾ፣ ግማሽተውን አደገኛ እጽ መያዙንም ጨምሮ ገልጿል። በአዲስ ዘመን አዲስ የምስራች ከቴምር ሪልስቴት የቴዮ ሪልስቴት አዋርድ አሸናፊ የሆነው ቴምር ሪልስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ302 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።